ሰላም እንዴት ናችሁ? የቅዱስ ሚካኤል የባህል ሕክምና የዩቱብ ቻናል ተከታታዮቻችን፣ ዛሬ የምንነጋገረው ስለ ጉበት ነው። ጉበት መርዛማ ንጥረ ነገሮችን በደም አማካኝነት ወደ ተለያዩ የሰውነታችን ክፍሎች ውስጥ ዘልቀው ገብተው ጤናችንን አደጋ ላይ እንዳይወድቅ ብርቱ ተጋድሎ የሚያደርግ የሰውነታችን ክፍል ነው። በምንመገባቸው ምግቦች እና መጠጦች እንዲሁም ለተለያዩ በሽታዎች አማካኝነት በምንወስዳቸው መድኃኒቶች ውስጥ የሚገኙና ለሰውነታችን አላስፈላጊ የሆኑ ንጥረ ነገሮችን ሁሉ በጉበት አማካኝነት እየተመረጡ እንዲወገዱ ይደረጋል። ቀይ የደም ሴሎቻችንን የአገልግሎት ዘመናቸውን ሲያጠናቅቁ የሚወገዱትም በዚሁ በጉበታችን አማካኝነት ነው። ከዚህ በተጨማሪም ጉበታችንን ፋቲ አሲድ፣ ፕሮቲን ግሉኮስ እና በሽታን የመከላከል የሚያስችሉ ንጥረ ነገሮችን እያመረተ ለሰውነታችን ክፍሎች እንዲዳረሱ ያደርጋል። የዚህ ሰውነታችን የዘርፈ ብዙ አገልግሎት ሰጪ የሆነውን የሰውነታችን ክፍል በህመም መጠቃት በሰውነታችን ስርዓት ውደት ላይ ከፍተኛ ተጽዕኖ ያሳድራል። ጉበትን በእጅጉ በመጉዳት ከሚታወቁ ነገሮች መካከል የመጠጥ አልኮላን ዋነኛው ነው። በአልኮል ሳቢያ የሚከሰት የጉበት ስብ በሽታ በርካቶችን ለሞት እየዳረገ እንደሚገኝ የሕክምና ባለሙያዎች ይናገራሉ። አልኮል አመጣሽ በሆነው የጉበት ስብ በሽታ የተጠቁ ሰዎች አምስት ዓመት በህይወት የመቆየት እድላቸው ሀምሳ በመቶ ብቻ ነው። በሽታው የጉበት የመስራት አቅምን በፍጥነት የሚያዳክምና ከአገልግሎት ውጭ የሚያደርግ በመሆኑ በበሽታው የተያዙ ሰዎች ለህልፈት የሚያደርጋቸው እድል ከፍተኛ ነው። በሽታው ምንም አይነት ምልክቶችን ሳያሳይ ሊቆይ እንደሚችል፣ ሰባ አምስት ፐርሰንት በላይ የሚሆኑ የጉበት ስብ ህሙማን በሽታው የመያዛቸውን ምልክት የሚያሳዩት ጉበታቸው የመጨረሻ ደረጃ ላይ ሲደርስ ውሃ መያዝ ሲያቅተው ነው። የበሽታው ስርጭት በሀገራችን በተለይ እድሜያቸው ከአርባ ዓመት በላይ የሆኑና አልኮል አዘውታሪ ሰዎች በበሽታው የመያዝ ዕድላቸው ከፍተኛ እንደሆነና ከመጠን ያለፈ ውፍረት ያለባቸው ህጻናትም ለበሽታው ተጋላጭ ናቸው። የጉበትን ጤና በማቃወስ ከሚታወቁ ነገሮች መካከል አንዱና ዋነኛ በሆነው ስብ የተጠቃ ጉበት ለጉበት ስብ በሽታ የሚያጋልጥ ሲሆን ይህን በሁለት ምክንያቶች የሚከሰትና ጉበትን ወደ ቃጫነት በመለወጥ ከጥቅም ውጭ የሚያደርግ በሽታ ነው። የጉበት ስብ በሽታ ከሚከሰትባቸው ምክንያቶች መካከል አንደኛው የአልኮል መጠጥ ሲሆን ሌላው ከአልኮል ውጭ በሆኑ ሌሎች ምክንያቶች ማለትም ለተለያዩ በሽታዎች ማከሚያነት የምንወስዳቸው መድኃኒቶች እንዲሁም የስኳር በሽታ፣ ውፍረት፣ ጉልኮስ የማከማቸት ችግር፣ ኮፐር እና ዚንክ የተባሉ ማዕድናትን ሰውነት ውስጥ ማከማቸት ለጉበት ስብ በሽታ መነሻ ምክንያት ሆነው ይጠቀሳሉ። የአልኮል መጠጦችን በጉበት ስብ በሽታ ለመጠቃት አርባ በመቶም ድርሻ ይኖራቸዋል የአልኮል መጠጦች ለጉበት ስብ በሽታ መነሻ የሚሆንባቸውን መንገዶች የአልኮል መጠጦችን በምንጠጣበት ጊዜ በአልኮሉ ውስጥ የሚገኙ ለሰውነታችን ጠቃሚ የሆኑ ነገሮችን ጥቅም ላይ ከዋሉ በኋላ ቅሪቱ ንጥረ ነገር በጉበታችን ውስጥ ያልፋል በዚህ ጊዜም የጉበታችን ሴሎች ጉዳት ይደርስባቸዋል ይህ ደግሞ ጉበታችንን በአግባቡ ስራውን እንዳያከናውን ያደርገዋል ጉበታችንን በአግባቡ ስራውን ማከናወን ሲሳ ነው፣ ወደ ሰውነታችን የጉበት በጉበት አማካኝነት ማጣራት የሚገባቸው ንጥረ ነገሮች በሰውነታችን ውስጥ ዝም ብለው ይከማቻሉ። በዚህም ጊዜ ጉበታችን ከመጠን በላይ በሆኑ ስቦች እንዲጨናነቅ ያደርጋል። ይህ ሁኔታ ደግሞ የጉበታችንን ሴሎች ወደ ቃጫነት በመቀየር ጉበታችንን ስብን ማመንጨትና መጠቀም እንዳይችል እንዲሁም ውሃ መያዝ እንዲያቀታው ያደርገዋል። ጉበት ሲታመም ፈሳሽ የሚቋጠር አቅሙን ያጣል። ይህም ፈሳሽ በሆዳችን ውስጥ እንዲጠራቀም በማድረግ ሆዳችንን ያሳብጠዋል። ማጣራትም ሲኖርባቸው ሳያጣሩ ቀርተው በሰውነታችን ውስጥ የተጠራቀሙት መርዛማ ንጥረ ነገሮች በደም አማካኝነት ወደ ጭንቅላታችን ውስጥ ገብተው ራሳችንን ያስቱናል። በተጨማሪም ፕሮቲን፣ ግሉኮስና ፋትና በሽታ የሚከላከሉ ንጥረ ነገሮችን በሰውነታችን ውስጥ መመረታቸው እና መከማቸታቸው በጥቅም ላይ መዋላቸው ያቆማል ከአልኮል ውጭ የጉበት ስብ በሽታ ከሚያስከትሉ ነገሮች መካከል የሚጠቀሰው በተለያዩ ህመሞች የምንወስዳቸው የተለያዩ ይዘት ያላቸው መድኃኒቶች ናቸው በተለይ ቴትራሳይክሊን የደም ብዛት መድኃኒቶች፣ ለካንሰር ህሙማን የሚታዘዙ መድኃኒቶችና ሆርሞኖች። አብዛኛውን ጊዜ ከአቅም በላይ ካልሆነ በስተቀር መድኃኒቶች ተደራርቦ እንዳይወሰዱ ለማድረግ የሚሞከረው በመድኃኒቶች ሳቢያ የሚከሰቱ የጎንዮሽ ጉዳቶችን ለመቀነስ በማሰብ ነው። የጉበት ስብ በሽታ ምንም አይነት ምልክቶች ሳያሳይ የመጨረሻ ደረጃ ላይ የሚደርሰው ጉበቱን ከጥቅም ውጪ ከሆነና ለመዳን እጅግ አስቸጋሪ በሚሆንበት ደረጃ ላይ ከደረሰ በኋላ ነው። አንዳንድ የጉበት ስብ በሽታ ህሙማንን የእግር ማበጥ፣ የአይን ቢጫ መሆን፣ በቀኝ ጎን በኩል የህመም ስሜቶች መኖር ሊያጋጥማቸው እንደሚችል ጥናቶች ያሳያሉ። በሽታው ስር ያልሰደደ ከሆነና ሙሉ በሙሉ ከጥቅም ውጭ ከመሆኑ በፊት ከተደረሰበት በተለያዩ ቫይታሚኖች እና መድኃኒቶች በሽታውን አክሞ ማዳን ይቻላል። ነገር ግን ከጥቅም ውጭ ለሆነ ጉበት የሚሰጥ ሕክምና በሀገራችን አይሰጥም። አልኮልን አዘውትሮ አለመጠጣት፣ መድኃኒቶችን አብዝቶ አለመጠቀም፣ በአመጋገብ ላይ ጥንቃቄ ማድረግ እና የአካል ብቃት እንቅስቃሴዎችን ማድረግ የጉበት ስብ በሽታን ለመከላከል ይረዳሉ። የጉበት ስብ በሽታ መንስኤዎች የአልኮል መጠጥ አብዝቶ መጠቀም በደም ውስጥ ያለ የስብን መጠን ከፍተኛ መሆን፣ የስኳር ህመም፣ በዘር ውስጥ የጉበት በሽታ ተጠቂ መኖር፣ ለሌላ በሽታ የሚወሰዱ መድኃኒቶች መብዛት፣ ከሐኪም ትእዛዝ ውጪና ከተገቢው በላይ መጠኑ ከፍ ያለ መድኃኒት መውሰድ፣ ለምሳሌ ፓራስታሞል፣ ለእርግዝና የሚወሰድ መድኃኒት፣ ከፍተኛ የሆነ የኮሌስትሮል መጠን መኖር፣ የተመጣጠነ ምግብ እጥረት መኖር፣ ቅባትነት ያላቸው ምግቦች አብዝቶ መመገብ ናቸው። የጉበት ስብ በሽታ ምልክቶች የመጀመሪያ፣ ምግብ ፍላጎት መቀነስ፣ ሁለተኛ፣ የክብደት መቀነስ ኛ የሆድ አካባቢ ህመም አራተኛ የድካም ስሜት መኖር አምስተኛ ማዙር ስድስተኛ ማቅለሽለሽ ና ወደ ላይ ማለት ሰባተኛ በሆድ የላኛው የቀኝ ክፍል ከፍተኛ ህመም መኖር ናቸው። ጉበት ከፍተኛ ደረጃ ስትጎዳና ቁስለት ሲፈጥር፣ አንደኛ በሆድ አካባቢ በፈሳሽ መሞላት ና አብጣት መኖር ሁለተኛ የቆዳና የዓይን አካባቢ ወደ ቢጫነት መቀየር ሶስተኛ በቀላሉ መድማት አራተኛ ራስ መሳት የሚከሰቱ ምልክቶች ናቸው። የጉበት በሽታ መከላከያ ዘዴዎች የሚከተሉት ናቸው ከሐኪም ትእዛዝ ውጭ መድኃኒት አለመውሰድ፣ የአልኮል መጠጥ አብዝቶ አለመጠቀም፣ የተመጣጠነ ምግብ መመገብ፣ ቅባትነት ያላቸውን ምግብ አለመመገብ ሲሆኑ፣ የጉበት ስብ በሽታን የተከሰተ ግን በቤት ውስጥ በሚከተለው መንገድ ማከም እንችላለን። አንደኛ የአፕል አችቶን መጠቀም ወይም አፕል ሳይደር ቬኒገር የሚባለውን፣ ሁለተኛ የሎሚ ጭማቂን በቀን ከሁለት እስከ ሶስት ጊዜ መጠጣት፣ ሶስተኛ በቀን ከሶስት እስከ አራት አረንጓዴ ሻይ መጠጣት አራተኛ ግማሽ የሻይ ሲኒ እርድ ከግማሽ ብርጭቆ ለብ ያለ ውሃ ጋር በማዋሃድ በቀን ሁለት ጊዜ መጠጣት አምስት መጨናነቅን ማቆም ስድስት ፓፓያን መመገብ ሰባት በቀን ከስምንት እስከ አስር ብርጭቆ ንጹህ ውሃ መጠጣት ስምንት አትክልትና ፍራፍሬን አዘውትሮ መመገብ ዘጠኝ በቂ እረፍት ማድረግ አስር የሰውነት ክብደትን መቆጣጠር አስራ አንድ በየጊዜ ወደ ጤና ተቋም በመሄድ ክትትል ማድረግ ናቸው። ስለ ጉበት በሽታ ያዘጋጀንላችሁ ይህንን ይመስል ነበረ። ለተለያዩ የጤና ምክሮች ይህንን የዩቱብ ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ።